የማይገናኙባቸው የጾም አይነቶች ደግሞ አሉ። ሰባቱን ሁሉ ላይችል ይችላል። አንድ ክርስቲያን ሰባቱን አጽዋማት በሙሉ ላይሳካለት ይችላል። ከተሳካለት መልካም ነው። ይሄ ማለት ሰውነቱን ወስኖ ገጥቶ መኖር የሚችል ከሆነ። አንዳንድ ጊዜ ግን በባልና በሚስት መካከልም ክርክር የሚያስነሱ ጉዳዮች ናቸው እነዚህ። ምክንያቱም ቀኑን ጨረሳችሁብን እኮ የሚሉ ሰዎች ስለምሰማ ነው እና በባልና በሚስት መካከልም ጠብ ሊፈጠር ይችላል። ከዚህ የተነሳ ዋናዎቹ ግን ረቡዕ፣ ዓርብ እና የጌታ ጾም ዋናዎቹ ናቸው። እነዚህን መከልከል ይኖርበታል። ከሁሉም በላይ ደግሞ አሌሎቱ ለዘይ ሰክም ስለሚስቱ በሰሙን ማማት፣ በሰሙን ማማት ደግሞ ከሚስቱ ጋር ለሚተኛ ሰው ወዮለት ነው የተባለው። ከምንም ነገር በላይ ወዮለት፣ ይሄ ወዮታ ሁሉ ያለበት ምክንያቱም እንደ ይሁዳ መሆን ነው። ክርስቶስ ታሙት ክርስቶስ ተይዞ እንዴት አንተ ከሚስት ጋር ተላ ደስታ ልታደረግ ትችላለህ? በሚል ወዮታ ጭምር ተጨምሮበት ነው የተከለከለው ማለት ነው። ሌላውን እንግዲህ ከመምህራን እሳቸው ጋር የሚነጋገሩት ይኖራል። በነገራችን ላይ ምእመናን፣ በዚህ ጉዳይ ላይ ግን ግልጽ ሆኖ ከመምህራን እሳቸው ጋር የማውራት ልማድ ሊኖራቸው ይገባል። ምክንያቱም በዚህ ምክንያት ሚስቱን እያስቀየመ ሚስቱን እያሳዘነ ሚስቱን የሚያጣ ሰው እንዳይኖር በዚህ ምክንያት ባሏን ከልከላ በጾም ምክንያት ዘማዊ እንዳታደርገው መጠንቀቅ ስላለባት ነው። የጌታ ሕግ ሰውን ወደ ጽድቅ ያመጣል እንጂ ሰውን ወደ ሌላ ተጨማሪ ኃጢአት የሚሰድ ስላልሆነ ነው እና ከመምህራን ጋር ከመምህረን እሳቸው ጋር በግልጽ የመነጋገር የመወያየት ልምዱ ሊኖራቸው ይገባል። መምህራን እሳዎችም ደግሞ እነሱ የማይሸከሙትን ሸክም ለሌላው እያሸከሙ የሰውን ወገብ መቁረጥ የለባቸው በሚገባ መጽሐፍ ተመልክተው መምህራንን ጠይቀው ሊነግሯቸው ይገባል። ይህን አድርጉ ደግሞ በድፍረትም ያልተጻፈ ነገር ወይም ያልተከታዘዙት አልፎ እንዳያደርጉ ደግሞ መጠበቅም የእኛ ድርሻ ነው የሚሆነው። ድፍረት ኖሯቸው ሕግ እንዳይተላለፉ ፍርሃት ኖሮባቸው ደግሞ ወይም እውቀት ጎድሏቸው ለሌላ ኃጢአት ተላልፎ እንዳይሰጡ መጠበቅ ከኛ ይጠበቃል ማለት ነው ይህን እያደረግን ልንቀጥል ምንችለው ነው የሚሆነው ሶስተኛው ደግሞ በተለይ በአብይ ጾም እና በሰሙን ህማማት ሴቶች ጌጥ እንዳያደርጉ ጌጦቻቸውን ቢያወልቁ መልካም ነው መተኛትም እንደቀደመው ዘመን እንደሌላው ጊዜ ዘመን እንቅልፍ ማብዛትም የለም የእንቅልፍ ጾም የምንለው አለ ሰውነታችንን ከማስጌጥ የምንከለከልበትም ጊዜ ነው እንዲህ ዓይነት ነገሮች አሁን አይታህ አይደል ማቅ ለበሰ አመድ መሰነሰ የሚባል ነገር ታውቃለህ። ምን ማለት ነው? በቁሙ አመድ መነስነስ እኮ አደለም የሐዘን ምልክት ነው። እና ከሚያስጌጡህ ነገሮች፣ ሰውነትን ደስ ከሚያሰኙ ነገሮች፣ በሌላው ዘንድ ፈክተህ ጎልተ እንድትታይ ከሚያደርጉ ነገሮች የምትለይበት ጊዜ ነው ለማለት ነው። እንዲህ ባለ ሁኔታ ጾሙን ሊያከብሩት ይገባል ተብሎ ነው የታዘዘው ማለት ነው መምህራችን።